ዛሬ ሳምንት እድሜያችን ላይ ጨመረ። ክብር ምስጋና ምድርና ሰማይ ለፈጠረ እግዚአብሔር ይሁን። ምስጋና ለሱ በምስጋና። ደስ የሚል ተመልካች ነው ዛሬ የመጣው ግጥም ብሏል፣ ደስ ይላል ብሏል። እንኳን ደህና መጣች። በሳለፍነው ሳምንት በአለም አቀፍ ደረጃ የሲንግሎች ቀን ተከብሯልና እሱን ምክንያት በማድረግ ያላገባ እስኪ ወንድ ይበዛል። መልእክተን ለማየት መሰለኝ የመጡት። እንኳን ደህና መጣችሁ። ግን ለማንኛውም እንኳን እዚህ ውስጥ ማን ነው ያላገባ? እስኪ እንግዲህ በሚቀጥለው ዓመት ከእኛ ጋር የአባቶችን ቀን ታከብራለ ተብሎ ይጠበቃል። ለጊዜው እንግዲህ እንኳን ለተቀኑ አደረሳችሁ። አንድ ጓደኛችንን፣ ምንድን ነው ለምን ሲንግል ሆንክ? አል ነው ሰይፉ፣ በእናንተ ጊዜ ፍቅር እውር ነበር አለ። አሁን ግን አይኑን ታክሞ ድኖ ንብረት ያያል። አቋሚያል ያህል የትምህርት ደረጃ ያህል ብዙ ነገር ስለሚያ ያ ያላል አሁን እና ለዛ ነው ቆሜ የቀረቡት ነው የሚለው ለማንኛውም ያው በዓለም አቀፍ ደረጃ የሲንግሎች ተከብሮ አልፏል እና እዚህም ላላችሁ በመላው አለምን ፕሮግራም ለምትከታተሉ የልባችሁ መሻት እንዲደርስ ከሲንግልነት ወደ ወላጅነት እንድትሸጋገሩ እንመኛለን ሌላው በዓለም አቀፍ ደረጃ እንግዲህ አየሩ ትንሽ የተዛባ ነው። ሀገራችን ላይ ሞቅ ይላል። እግዚአብሔር የተመሰገነ ይሁን ለሙቀቱ። ግን ሌላው ዓለም ላይ ከቤት የማይወጣበት በጣም ኃይለኛ ቅዝቃዜ ወቅት ላይ ነው ያሉት እና ፍሪጅ ውስጥ ቁጭ ብለው ለሚያዩን ወገኖች ማለት የምንፈልገው ነገር እንቁልልጭ አይ ይሄን ለማለት ለምን እንደደፈርኩ ልንገር። በካለፈው ሳምንት ካናዳ ላይ ነበር እግር ኳስ ጨዋታ አይታችኋል። ተመልከቱ። ይሄ እንግዲህ እግር ኳስ ጨዋታ በረዶ ላይ እየተደረገ ነው። አቤት ኡፍ! እግዚአብሔር የተመሰገነ ይሁን እኛን እኮ ሁሉን ነገር መጥኖ ነው የሰጠን አይደል? እስኪ በእናተ ተመልካቹ፣ እሺ አሁን ቶ እሺ፣ ተመልካቹ እንዴት ነው ከጨዋታ መልስ ታዲያችን ሙቀት እንደ ሙቀት አይተን እውነት እናማርራለን፣ ያቃጥለን ይሻለኛል። ሁሌም እንደምንለው የጥበብ ወርቅዬን የቀድሞ ዘፈን ነው እኛ የምንዘፍነው አላማረርም ጌታዬን አላማረርም፣ አናማረርም። ከዛ ውጭ እንግዲህ ታላቁ ሩጫ እየመጣ ነው። የምትሮጧላችሁ ስ ሩጫ ይቅናችሁ። እንግዲህ ሰላም ግቡ ትሮጣላችሁ ሀያ አምስተኛ አመቱን ያከብራል። ታላቁ ሩጫ በጣም ደስ ይላል። ነግሰ ብሻር እወጣለሁ። ማሊያውን ባይኖረኝ በትታር እወጣለሁ። ባይሆን ቆማ ታዝናና እንደ እኔ። ዘንድሮም እንግዲህ ለመሮጥ እሞክራለሁ። ከአሁን በፊት ያሉ ልምዶች ደስ ይላሉ። የተለያየ ፌስቲቫል ነው ስሜቱ ራሱ በደንብ ለዚህ ነገር ተዘጋጅቶ የሚመጣ አለ፣ አመቱን ሙሉ የሚዘጋጅ አለ፣ የዕለት ሁለት ከመጠጥ ቤት የሚመጣ አለ።

ያው እንግዲህ ከዛ ውጭ የተለያዩ ተመልካቾች የተለያዩ ቀልዶች ይልኩልኛል። ፈገግ ያስባለኝ ይሄ ነው። የአንዳንድ አባቶች ስራ ትንሽ ሰው ፊት ለመናገር ይከብዳል መሰለኝ። ያንዳንድ አባቶች ስራ የአባት ስራ ምን ነበር መምህር? አዎ፣ ደስ ሲል። ያውም በጣም ጎበዝ መምህር ነበር። አማርኛና ሳይንስ ህብረተሰብ ሳይንስ ነበር የሚያስተምረው። ያው አንተም እኮ በማሲንቆ ግን እኔ ቃ የሚገርምህ ሰይፍ ሻ ተማሩ ሌላኝ ነበር ተማር ተማር ተማሪ ላይ ነበር። እኔ ግን ፍላጎቴ ሁሉ በፊትም ሙዚቃና ስዕል ላይ ነበር እና አሁን ያለበት ደረጃ በህይወት ኖሮ ቢያ ደስ ይለኝ ነበር። አባቴም ባለበት ነፍስ ይማሩ። መምህር፣ የመምህር ልጅ ማለት ነው እኮ። አስተማሪ በጣም ከመከበሩ የተነሳ ሙሽሪት ኩሪ ኩሪ፣ ወሰደሽ አስተማሪ ይባል ነበር። አዎ ልክ እንደዚህ እንግዲህ ያው አንተ አሁን በአባት ስራ እኮ ኮርተህ ነው የምትናገረው። ልጁ ግን የማያስኮራ አይነት ስራ ነው አባቱ የሚሰራው፣ ጫት ነው የሚሸጠው አባቱ። እና ሰው ፊት ተጠየቀ የአባት ስራ ምንድን ነው ሲባል፣ የማህበረሰብ አንቂ ነው። ይሄ ደስ ይለኛል። ማህበረሰብ በአንዱ በደንብ ነቅቶ ነው የመጣው። በእናታች ለማን ነው አደ ይሞታልን፣ ደስ የሚል ሁኔታ። የእኔ ባንድ ከማንኛውም ሱስ ነጻ ነው፣ ከሀሜት ውጭ ብራንድ ኒው። በነገራችን ላይ ይሄ ፕሮግራም እንዳይፈዝ የተለያዩ ቀልዶችን ለምትልኩልኝ በአጠቃላይ ምስጋና ይድረሳቸው። አመስግኝ የዚህም ልዩ የመዝናኛ ዝግጅት የክብር ስፖንሰር ዛሬም ለሶስተኛ ጊዜ የሚደረገው የቲክቶክ ክሬቲቭ አዋርድ ነው። በዚህ ፕሮግራም ላይ መታደም የምትፈልጓላችሁ በነገራችን ላይ እንዳለ ነው እንዳለ ነው የተለያዩ ቲክቶከሮች እዚህ የመጡ የምረጡኝ ቅስቀሳ ያደርጋሉ። ለዛሬም እንግዲህ እስኪ ዲያስፖራ ሆኖ የሰራውን ጭውት መጀመሪያ እስኪ እንለትና ከዛ አለ የለም ካለን ጋብዘዋለን እስኪ

ስራይልኝ ብለኛል ብልኝ። ኢትዮጵያስ የሚገርም ኮንፊደንስ፣ ስራ የለም በባዶ ሆድ፣ በዛ ላይ ሴት። እኛ ሰፈር የተማሩ የኔ እናትና አባት ብቻ ናቸው። እንዴት እንግሊዝኛ ስም ሊሰጡች አሉ

እንግዲህ አጫጭር እሳቅ የሚያጭሩ ነገሮችን በመስራት ይታወቃል። እስኪ ዲያስፖራውን ዱዱን ወደዚህ ጋብዙት። ዱዱ ወደ መጥቱና

ም ከብዙ ጊዜ በኋላ ረዥም ጊዜ ሰይፍሻ፣ አሁን አማርኛም እየጠፋህ ነውና፣ አማርኛ ከባድ ይጠፋል። ሰይፍሻ፣ ስንት ዓመት አሁን፣ ማለት አማርኛ እያጠረ ነው። ስንት ዓመት ኖርክ በባህር ማዶ? ቱሉ ይከፋናል። አማርኛ ረሳሁ ስትል ሰው ይደብረዋል። ስቢንና ጠንካራ ነውሰብቻውሰው ዲያስፖራዎች፣ በነገራችን ላይ እንኳን ደስ አላችሁ። ተወካያችሁ መጥተዋል። ማንንም ወክዬ አልመጣሁም ነው ምንድነው? ወደዛ ሰላም የምትለው፣ ትዳር ፍለጋ ትዳር ፍለጋ ትዳር ፍለጋ። እንደ ትውውቅ እንደ ነበር ከዚህ ነበር። ቲክቶክ ላይ ከአንዲት ኢትዮጵያዊ ታብስ ሻንገር ጋር ትንሽ እያወራን ነበር። ሴፍሻ ስመጣ ትንሽ በፊልተር እንትን አልኩ፣ ተሸወድኩ። እኛ ዲያስፖራዎች ብዙ ጊዜ በፊልተር ስትል እንዴት? ጠላውፊተ ፊልተር ሜክአፕ ና ሚጨምራ ላይ ያሳምራል። እና እሱን ፎቶ ስትልክልኝ ነበር። እዚህ ስትመጣ ለካ እናትየው ናቸው። ሳይቀር ሴፍሻ ከደምርካሽ ማል እየፈለገ ነው ያለው። የሲንግሎች ቀን ማክሰኞ ተከብሯል። ያው ወዶሻል። አንቺ ተሽኮረም ምክ በጣም እንዲህ ነው ስራ ላይ ነው የምናሳልፈው። ያው በነገራችን ላይ አፍ የደረቀ ይመስላል። ውሃ ነገር ይምጣልኝ እባክህ። ኤቪያን ወተሯላችሁ። ኤቪያን ምን የፊልም አክተር ነው? ምንድ ነው ኤቪያን? ቢስ ሾ ከኩሬ ነው የሚባል ብርጭቆ አለ። ብርጭቆ ነው። በዚህ አጠጣህ ማለት በእራስ ብርጭቆ ነው። ሆነ ለምንድን ነው በእራስ ብርጭቆ? ዲያስፖራ መሰለህ ገና ሀገር ከመግባትህ ሰው ድግስ ይጠርሃል። ድግስ እንደ ሀገር ተስካሪ ጠሩህ ነው። ዶላር ፍለጋ ሰው እዛ ልትጠነቀቅ አለብህ። ሬዲትዲስ ይዛል ጀርማላይ ነው። እኛ ሀገር ሰው ታጠብ ስትለው ይከፈዋል። እጁን ይታጠብ ሌላ ነገር ነው ይመስል ነው ሰው። ስለዚህ ራስን መሪያ እና መጠጫ ይዘት ሌላ በቦርሳዬ ብዙ ጊዜ እሱ ነው ይዤ አለኝ ትሪፋለኝ

አልመጣም፣ አልመጣም ስለነበረው ወራጅዋ ናፍቆኛ። እውነትም ነው መናገር አለብቀ ሪቨር ዎተር ናፈቀ። የወንዙ አምጡለት በእናታችሁ። ይችላል ግን በእናታችሁ። ዶሚኔት እንዴት ነው? በጣም አቀባበሉ

እንግዲህ በኑሮ ድባቴ ጭንቅ ስንል እየመጡ ሳቅ ከሚያጭሩ መካከል እንደ ጥሩ ተምሳሌት የምናየው ነው። ዶሚኔት አደለም አንድ ዲያስፖራ ሆኖ የሚወክለው ራሱን ነው። ዲያስፖራ ሌላውን ዲያስፖራ አይደለም። ስለዚህ ሳቅ ለማጫር ይሞክራል። ወዳችሁለታል አዲሱን ካራክተር። እዚህ ከመጣ ያቀር እንግዲህ የዚህ ፕሮግራም ስፖንሰርም ናቸው። ለሶስተኛ ጊዜ ነው የሚደረገው እዚህ ለምርጫ ቅስቀሳን ነው የተገኘውና ያው ባንተ ስም የመጣ በዛው እንግዲህ ቀደም ስትል ነበር ስትላት አለም እንዳል ለሴቶቹ ነው ሰጣው አትገቡም፣ አትገቡም። በጣም ይቅርታ አዎ ቅድሚያ ለሴቶች ሩጫ ብቻ ነው እንዴ ዶሚኔትም ነው በካርድ ይፈጽመው እስኪ ኦኬ ያው እንግዲህ ለሶስተኛ ጊዜ ነው የሚደረገው። በዚህ ዝግጅት ላይ እንዲታደሙ የሰይፉ ኢቢኤስ ተመልካቾች ተጋብዘዋል። ደስ ብሏችኋል? እንዴት ነው ቲክቶክ ክሬቲቭ አዋርድ ህዳር ሀያ ምንድን ነው ን ነገር ብለህ እንደ አለመታደሉ ነው፣ ብዙ ወንዶች ነው የሰጠሁት። ሴት ግቡ። ያንተ ተጋባዦች ናቸው እነሱ በዚህ ፕሮግራም ላይ ይታደማሉ ማለት ነው። እንዲመርጡም ቀስቀስ እንጂ። እንግዲህ በፈኔስ ስኪት ኮሜዲ በሚለው አሁን እስካሁን ያለነው ጥሩ ነው። ሁላችሁም እየገባችሁ ቦታ አድርጉኝ። እስካሁን ያደረጋችሁኝ በጣም አመሰግነው። እንደገና የሴፍሻ የአንድ ሚሊዮን ፎሎ ቻሌንጅ አለ። ሁሉም እንዲቀላቀል ነው ፎሎ እንዲያደርጉ እባክህ። እስካሁን ስንት ተከትሏል? ቀምጣ ትንሽ በኋላ እንግዲህ በነገራችን ላይ በዚህ ልዩ የመዝናኛ ዝግጅት ላይ ዛሬ አሪፍ አሪፍ እንግዶች አሉ። አዲስ አልበሙ ሚስጢር እጅግ በጣም ተወዶለታል። አርብ ዕለት ነው የወጣው። አድናቂዎቹ ከ22 ዓመት በኋላ ነው ያገኙት። ደረጃውን የጠበቀ አልበም ተብሏል። በነገራችን ላይ ዩቲብ ዩቲዩብ ቻናሉን ገብታችሁ እስኪ ሰብስክራይብ አድርጉለት። ተወዳጁ ድምፃዊ ዳዊት መለሰ የሴፉ ቤቤስ እንግዳ ነው ዛሬ። አይታይሽም አይሰማሽም ፍቅር ለሰጠች ምላሽለሽ ለማን ነው ስናገረው ግን እንትን መሰለህ መፈክር መሰለህ፣ ቢዘፈን አድርገው ብቻ። ዴቭ በነገራችን ላይ ደረጃውን የጠበቀ አልበም ነው የሰራው። አዝናቂዎቹ በጣም ተደስተዋል። ስም አመሰግናለሁ፣ ዴቭ አለ። አዎ እንደ አዲስ አልበሙ ሌላው የተወደደለት ኃይሉ አመርጋኳል። ለኃይሉ ኃይሉ ሙዚኒ ያሉ፣ አረ ያው ቀደም ሲል መጣው ብሎ እሱ ሄደዋል። ድብልቅልቅ ይላል። ዛሬ እኮ እሑድ ነው አይደል? ተመልካቹ እንደ ደስ እንደሚል እንዲህ አይነት የህዝብ ድጋፍ አለን እንዴ? እስኪ እንደገና እስኪ እንደዋ ደስ ይላል፣ በጣም ይህን ልዩ የመዝናኛ ዝግጅት የተመልካቹ ጭብጨባ እንዲደምቅ ያደረገው አንድም ቻኖሊ ኑድልስ ነው። ባሉት ቅርንጫፎች ሁሉ የሚገርም ምግብ ያቀርባል ቻኖሊ ኑድልስ። ና መስግኑልኝ በጣም እናመሰግናለን። ያው እንግዲህ የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። ታመና አለባችሁ አግዙን ይላሉ። የእነሱን የተመረጡ ቪዲዮዎች ደግሞ አይተን እንመለስም። ውድ ኢትዮጵያውያን፣ ወንድሜን ካንሰር ህመም ባጋጠሙምም እና ወደ ውጭ ሀገር ሄዶ እንዲታከም አራት ሚሊዮን ተጠየቁን። እና ባካችሁ ወንድሜን አድኑልኝ፣ ባካችሁ አይታችሁ አትለፉ፣ በሞት እንዳናጣው ባካችሁ። እኛ የናዝሬት ቅዱስ ገብርኤል ሰንበት ተማሪዎች ነን። እኛ አሁንም በአገልግሎት ነን፣ ወንድማችንን ግን እናጣው ነው። በቪዲዮ ላይ የምትመለከቱት ጸጋ ተመስገን ይባላል። የናዝሬት ቅዱስ ገብርኤል ሰንበት ተማሪ ነው። አሁን ላይ በካንሰር ህመም እየተሰቃየ ነው። ጥቁር አንበሳ ሆስፒታል በጥቂት ቀናት ውስጥ ወደ ህንድ ሀገር ሄዶ መታከም አለበት ብሏል። ለዚያ ደግሞ ወደ አራት ሚሊዮን ብር ተጠይቋል። 50 ሺህ ደጋግ ኢትዮጵያውያን 100 ብር ቢያዋጡ ወንድማችን ይድናል። መክበብ ብርሃኑ ይባላል ባለ ትዳርና የሶስት ልጆች አባት ሲሆን በአጋጠመው ህመም ምክንያት ህክምና እየተከታተለ ይገኛል። ሁለቱ ኩላሊቱ ፊል በማድረጉ ምክንያት የዲያሊሲስ ህክምና ላይ ይገኛል። በልብና በሳንባ ችግር ምክንያት ሙሉ ለሙሉ የሚተነፍሰው በኦክስጅን ሲሆን የግራ አይኑን ብርሃንም ማጥቷል። የቀኝ አይኑንም ከቅርብ ርቀት እንኳን ሰው መለየት የማይችልበት ደረጃ ላይ ደርሷል። ለህክምና ወጪ አጠቃላይ ከ4 እስከ 5 ሚሊዮን ብር ይደርሳል ተብሎ ይገመታል። የተቻላችሁን ድጋፍ እንድታደርጉ በፈጣሪ ስም እንጠይቃለን። ፈጣሪ አብዝቶ ይባርካቸው። ብዙ ደጋግ ኢትዮጵያኖች አሉ፣ በመላው ዓለም በጸሎትም በገንዘብም በማገዝ የሰይፉ ኢቢኤስ ላይ ታመው ታመው እባካችሁ አግዙን ለሚሉ ሰዎች ምላሽ የሚሰጡ ለነዚህ ተመልካቾች ሁሌም እንደምንለው እግዚአብሔር በወጣ የተካላ ይስጥልን ብለናል። እናመሰግናለን። ደስ ነው የሚለው አይደለም። ዋው! አረ ገና በጣም ደስ ይላል። የሙዚቃ ግብዣው በሺ ነው፣ ሳቅ ጨዋታው ይደራል፣ ተመልካቹ በጣም ደስ ይላል። ቅኝት ባንድ ከመሸጋገሪያው በኋላ እንገናኝ ልንባባል ነው። ቅኝት እንዴት ነው?